አሰላሙ ዓለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። ዛሬም ደግሞ በሌላ ርዕስ ከች ብያለሁ። እሱም ምንድን ነው? የማር ጥቅሞች የሚል ርዕስ ይዤ መጥቻለሁ። ሀዋይ ቢ ተጠቀሙበት። አንደኛ ንጹህ ማር በቪታሚን እና በተለያዩ ንጥረ ነገሮች የበለጸገ ሲሆን እነዚህ ቪታሚኖች እና ንጥረ ነገሮችም ሰውነታችንን ከባክቴሪያ ይከላከላሉ። ማር ሰውነታችንን የበሽታ መከላከል አቅም ይጨምራል። ቡፋን ሲይዘን ና የመሳልን የምንስል ከሆነ አንድ ወይም ሁለት የሻይ ማንኪያ ማር በትኩስ ውሃ ውስጥ በመጨመር እንዲሁም የተወሰነ ሎሚና ቀረፋ ድረግ መጠቀም ይቻላል። ሁለተኛ ማርን በትኩስ ውሃ ውስጥ ከሎሚ ጋር በመጨመር ጧጧት ምግብ ከመውሰዳችን በፊት ከወሰድን በሰውነታችን ውስጥ የሚገኝ ቆሻሻን እና ቅባትን ያስወግዳል። የሰውነት ክብደትንም እንዲንቀንስ ይረዳናል። ቤተሰቦች እዚህ ጋር እኔ ጉፋን ሲይዘኝ ሁሌ የምጠቀመው ማርና ሎሚ ነው፣ ውሃ ሳልጨምርበት እዚህ ጋር ውሃ ይላል ጥናቱ እንደሚያመለክተው ግን ውሃ ሳጨምሩበት ሎሚና ማር ከተጠቀማችሁ እውነቴን ነው የምለው፣ ሞክሩት፣ ወላሂ ሞክሩት ማለት ነው ሞክሩት። ታመሰቅኖኝ ያላችሁ እኔ ውሃ አልጨምርበትም፣ ግን የተወሰነ ሎሚ አደርጋለሁ፣ ማር አድርጋለሁ፣ እወስድበታለሁ። እሱን የእውነት ነው የምላችሁ ልክ መድኃኒት እንደወሰድኩ መድኃኒት እንኳን እንደዛ ቶሎ አይሽልም ማለት ነው። እና ተጠቀሙበት ለማለት ያክል ነው። ሶስተኛ ማርን ከቀረፋ ጋር በመደባለቅ የምንወስደው ከሆነ የሰውነታችንን የኮሌስትሮል መጠን በአስር በመቶ መቀነስ እንችላለን። አንድ የሻሂ ማንኪያ ማር ከግማሽ የሻሂ ማንኪያ ቀረፋ ጋር በትኩስ ውሃ ውስጥ ጨምሮ መጠጣት መጠጣት። አራተኛ በኃይል ሰጭነቱ ከፍተኛ ጥቅም ያለው ማር ከቡና ባልተናነሰ ሰውነታችንን ያነቃቃል። አምስተኛ ማር ለቆዳችን ልስላሴና ጥራት ከፍተኛ ጠቀሜታ አለው። በተጎዳው ቆዳ ላይ በመቀባት አንድ ሌሊት ማሳደርና ጧት ጧት በንጹህ ውሃ መታጠብ፣ ይህንን በተደጋጋሚ የምናደርግ ከሆነ ለስላሳና ንጹህ ቆዳ እንዲኖረን ይረዳል። ስድስተኛ የምግብ አለመፈጨትን ይቀንሳል። አንድ ወይም ሁለት የሾርባ ማንኪያ ማር ከበድ ያሉ ምግቦችን ከመመገባችን በፊት ብንወስድ አሊያም ምግብን ተመግበን ምግብን ተመግበን የመክበድ ስሜት ከተሰማን በኋላ መውሰድ የምግብ መፈጨትን ያፋጥናል። ወድቤ ሰዎች የማር ጥቅም በዚሁ ተሰርስሮ የሚያልቅ አይደለም። እጅግ በጣም ማር ብዙ ጥቅሞች አሉት እና እንጠቀምበት ባገኘነው አጋጣሚ እላለሁኝ። ወደ ቤተሰቦቼ ሰበቡን እናድረስ። ለጤናችን ጤናችንን የሚጠብቅልን አላህ ሱብሃነ ወተዓላ ነው፣ ግን ሰበቡን ማድረስ ግድለናል ማለት ነው እና ላይክ ሼር ሰብስክራይብ ያደረጋችሁ አበረታቶኝ። ወደ ሀገሬ ልጆች ሀገራችን ሰላም ያርግልን፣ ወጥቶ ከመቅረት ፈጣሪ ይጠብቀን፣ ከድንገተኛ አደጋ አላህ ሱብሃነሁ ወተዓላ ይጠብቀን እያልኩ በሌላ ቪዲዮ እስከምንገናኝ እወዳችኋለሁ፣ አከብራችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።